ያ ጥያቄ ያለኝ ባለፈው ስለ ቡክ ኦፍ ዮብ የተናገረው ነገር ሙስሊም ላይ ጥያቄ ያለኝ። አንተ መጽሐፈ ዮብ ምዕራፍ 22 ቁጥር 21 ነው ያልከው እዛ ላይ ምንድነው የሚለው አሁንም ከእሱ ጋር ተስማማ ላም የሚል እሱ በርስ አይደለም አንተ የሰጠው ትክክል አደለም 22 21 ላይ እንደዛ ይነው እኔ ማለት የፈለግኩት አንተ የሰጠው ጥቅስ በሂብሩ ብለ የሰጠው ጥቅስ ምዕራፍ 22 ቁጥር 21 እንደዛም አይል። በሂብሩ ማይለም፣ በእንግሊዝኛ ማይለም፣ በአማርኛ ማይለም ሌላ ቦታ ሜቢ ቨርሱን ተሳስተ ሊሆን ይችላል ግን እዛ ላይ

ሌላ ክርስቲያን ካለ ይግባ ወይም አንቺ ኔት ኔትወርክ ስናስተካክል። ሰላም አለይኩም ወራህመቱላህ። ቢላል ወአለይኩም ሰላም ወራህመቱላህ ወበረካቱ። ጃይ ወንዲና፣ ሰላም ነው አላህ አልሐምዱሊላህ። ወንዲና፣ አልሐምዱሊላህ የአሁን ልጅ ለውራት እንደ ወይ ኡሱን ተጠብቅ እሺ ታውራት ታለ እች አለሽ አለኝ ታለች። ላውራትና ስለ እስልምና ያለውን ነገር ኦኬ። ፀጋ አንዴ ከመጣች ቀጥል በይ። ይኸው መታለች። አናግረው። መልካም እሺ ሰላም ብያለሁ እህቴ። አጃይ ይብስኛለሁ። እንግዲህ ስለ እስልምና አንዳንድ ነገር መሰረታዊ የሆኑ ነገራቶችን ልበልሽና ሸሃዳ እንድትይዥ ነው እህታችን እየነገረችን እንደነበረው። መልካም እስልምና እንግዲህ ከመጀመሪያው ጀምረ እንድንመለከተው አምላካችን አላህ ስብሓነሁ ወተዓላ ለሰው ልጆች መርጦ የሸለመን ሃይማኖት ነው። አላህ ስብሓነሁ ተዓላ ለነቢያቶች የሰጠውም ሃይማኖት መሆኑን በግልጽ ይናገራል። ከአምላክ የተመረጠ ብቸኛ ሃይማኖት ነው። አላህ ስብሓነሁ ተዓላ ወረዲቱ ለኩሙል ኢስላመ ዲና፣ ለናንተ ከሃይማኖት በኩል እስልምናን ብቻ መርጬላችኋለሁ ብሎ ስሙን ጠርቶ የሃይማኖቱን ስም ጠርቶ ከሰማያ ሰማያት ከሰባት ሰማያት ከአርሽ ከኩርቲ በላይ ሆኖ ስም ጠርቶ ኢስላም ነው ሃይማኖት ብሎ ለእኛ መርጦ የሰጠን ብቸኛው ለሰው ልጆችና ለአጋንንት የሰጠው ብቸኛው ሃይማኖት ነው። ከዛ አልፎ ደግሞ እሱ የመረጠው ቢሆንም እኛ ደግሞ የመረጥ ነው እንዳንል ደግሞ ዲን አልእስላም ከዲን አልእስላም ውጭ ወመን የብተግ ገይረል ኢስላም ዲነን ፈለን ዩቅበለ ሚንሁ ይላል። ከእርሱ ውጭ ሃይማኖትን የሚፈልግተው ካለ ተቀባይነት የለውም። አምላክ የመረጠለትን ሃይማኖት ከተው በኋላ ተቀባይነት የለውም ይላል። ምናልባት አስተውለች ከሆነ የትኛውም ሃይማኖት ላይ ሃይማኖቱ በመጽሐፉ ን በመጽሐፉ ማለት ነው በሃይማኖቱ መመሪያ በሆነው መጽሐፍ ራሱ ስያሜው ተጠቅሶ አናገኝም። ክርስትናን ተመልክተች ከሆነ ክርስቲያን ሆኖ የሚል ነገር የለም። ከዘፍጥረት እስከ ራእየ ዮሐንስ ድረስ ክርስቲያን ሆኖ የሚል ነገር የለም። በአምላክ ክርስትና ተመረጠ የሚል ነገር የለም። እስልምና ግን በዚህ ረገድ ሃይማኖቱን መርጦ የሸለመን ከዛ ደግሞ ነቢያት ሁላ በዛ ሃይማኖት እንደነበሩበት ወለቀድ بعثنا في كل أمة رسولا ان يعبدوا الله واجتنبوا الطاغوت ነቢያትን ሁላ የዚህን የእስልምናን መርሃዋ ሲዘን ካልሆነ በስተቀር አላክ ናቸውም፣ ይላል ኢነ ዲን عند الله الاسلام ይላል ከአላህ ዘንድ ታዋቂውና ዕውቅና ያለው የተመረጠው ሃይማኖት ማለት እስልምናን ይላል። በዚህ ረገድ በዚህ አኳሃን የተኛውም ሃይማኖት ብዬ እንደው አልገዳደርም። በዚህ አኳሃን እስልምናን በጠቀሰበት አምላክ አምላችን አላህ በቁርአን በጠቀሰበት አኳሃን ታዩ አንዱን አንዱን በአንዱ አገላለጽ ሌሎች ሃይማኖቶች የተገለጹበት ሁኔታ የለም። አልፎ ደግሞ ምን ይላል? ወላ ተሙቱን ኢላ ወአንቱም ሙስሊሙን። ደግሞ ወደ እኔ ስትመጡ ስትሞቱ ሙስሊሞች ሆናችሁ እስልምና ሃይማኖትን ይዛችሁ ካልሆነ በስተቀር ወደ እኔ እንዳትመጡ እያለ ያስጠነቅቃል። ስለዚህ ይህ ሃይማኖት ሰዎች ሊይዙት የሚገባ ሊከተሉት የሚገባ ትክክለኛውና በምድር ላይ ነቢያቶች የሰበኩት ሃይማኖት ነው። ሁሉም ነቢያት ሙስሊሞች መሆናቸው በቁርአን የተገለጠበት ነው። የትኛውም ሃይማኖት ከተመለከትሽው ያለበትን ሃይማኖት ጠቅሶ ነቢያቶች እንዲህ ናቸው ብሎ ለማለት አይደፍርም። በመጽሐፉ ነው ምልሽ፣ ከሌሎች ሃይማኖቶች አይደለም ምልሽ። በመጽሐፉ ራሱ እንደዚያ ነገር አልተጠቀሰም። ይሄንን ልናስተውል ይገባል። ከዚያ በተረፈ ዲን ልእስላም ለሰው ልጆች ግልጽ የሆነ መመሪያ ይዞ ነው የመጣው። የተደበቀ ሚስጥር የሚባል ነገር የለም። ስለ አምላክ ከተወሳ አንድ ነው። አንድነቱ ሶስትነት፣ አምስትነት፣ አስርነት የሌለበት አንድ ነው ነው ነቢያቶች ከተባሉ በቃ ሰው ናቸው፣ አይመለኩም። ከአምላክ ዘንድ መሪያ ይዘው ለሰው ልጆች አስተላላፊ መልክተኛ ናቸው። አለቀ። ምንም ጥያቄ ነገር ነበረ አምላክ ነበረ ወደፊት ይሆናል የሚባል ነገር የለም። በነቢያቶችም ላይ ድንበር የሚያልፍ ነገር የለም። ስለዚህ ግልጽ የሆነ ምንም አይነት ጥያቄ ካለ ሙሉ የሆነ መልስ ያለው ትክክለኛው ሃይማኖት ዲን አልኢስላም ብቻና ብቻ ነው።